የኢትዮጵያ የማንሰራራት ዓመት ጅማሩ ነው ሲባል የህዝብ ምሬት፣ ቅሬታ ያሉባቸውን ዘርፎች እስከ ወዳኛው በሚፈታ መንገድ ሪፎርም ማካሄድ መሆኑን ጠቅላይ ሚኒስትር አብይ አህመድ አንስተዋል። ጠቅላይ ሚኒስትሩ መሶብ የአንድ ማዕከል አገልግሎትን ስራ ባስጀመሩበት ወቅት የህዝብን ምሬትና ቅሬታ በሚፈታ መልኩ ስራዎች እየተሰሩ መሆኑንና ከዚህ ውስጥ አንዱ የሆነው በርከት ያሉ አገልግሎቶችን በአንድ ማዕከል መስጠት የሚያስችል መሶብ በቴክኖሎጂ የታገዘ ማዕከል ተከፍቶ ወደ ስራ መገባቱን ጠቅሷል። በዚህ ቦታ አብዛኛው ነገር ሲስተሚክ ነው። ሰውዮ ገብቶ የመጀመሪያዋን ካርኒክ ከቆረጠበት ጊዜ ጀምሮ ስንደቂቃ እንደቆየ፣ ምን ሰርቪስ እንዳገኘ፣ ከማን ጋር ምን እንደተነጋገረ ራሱ ሲስተሙ ሪፖርት ጀኔት ያደርጋል እና ማናጀሮች ከማንም ጋር ሳይነካኩ በቀን ያለውን ስራ፣ የሰውን እርካታ፣ የፈጀበትን ጊዜ ሊስተካከሉ የሚገባቸውን ጉዳዮችም ጭምር በሲስተሙ አማካኝነት ሪፖርት ያገኛሉ። በዚህ ማዕከል ሶስት አስደናቂ ጉዳዮች አሉት ያሉት ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የመንግስት መገልገያ የነበረ ህንፃ በዚህ መልክ ተውቦ ለሕዝብ መገልገያነት መቅረቡ በማዕከሉ የተዘረጋው ሶፍትዌር ሙሉ ለሙሉ በኢትዮጵያውያን መሰራቱና የወጣቱ ለማገልገል ያላቸው ፍላጎትና ተነሳሽነት የሚደነቅ መሆኑን አንስተው ማዕከሉም በርከት ያሉ አገልግሎቶችን በመስጠት የዜጎችን እንግልት የሚቀንስ ስለመሆኑ ገልጸዋል። የመሶብ አገልግሎት አስራ ሁለት ገደማ ተቋማት ከአርባ በላይ ሰርቪስ፣ አንድ ሰው እዚህ ያገኛል። ለምሳሌ ንግድ ፍቃድ ላውጣ ብፈልግ፣ ንግድ ፍቃድም የፋይዳ ዲጂታል አይዲም እዚሁ መውሰድ እችላለሁ። ፓስፖርት እዚህ አለ፣ ገቢ መክፈል እችላለሁ። የባንክ አገልግሎት አለ፣ ቴሌኮም አለ። እና አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። በኢትዮጵያ በአገልግሎት አሰጣጥ ላይ የሚታዩ እንግልቶችና ችግሮች ዜጎች በቀላሉ አገልግሎት እንዳያገኙ አድርጓቸዋል። መንግስት ይህን ችግር ለመፍታትም ሁለት መንገዶችን መከተሉን ነው ጠቅላይ ሚኒስትሩ ያነሱት። አንደኛው ቀበሌ ዋናው የመንግስት አካል ሆኖ መሰረት ሆኖ ቀበሌ ማዘመንና ሰርቪስ መስጠት የሚያስችል ተቋም ማድረግ ነው። ሁለተኛው መሶብን በእኛ ልጆች በእኛ ሲስተም እዚህ ቦታ መጀመር። ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው። በሌብነት ላይ ያለን ጥላቻ፣ በሌብነት ላይ ያለን ጥያቄ ፈር የያዘ የሚሄደው ሲስተም ስንጠቀም ሲስተም ካልተጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድርና ስምምነት በቀላሉ መንግስት ይደርስበት አይችልም። ምንም እንኳን የመሶብ የአንድ አገልግሎት ማዕከል የነበሩ የተገልጋይ ምሬቶችን ለማስቀረት እገዛ የሚያደርግ ቀድሞ የነበረውን ምሬት በማስቀረትም ለተገልጋዩ እርካታን የሚፈጥር ቢሆንም የዚህ ማዕከል ብቻውን ግን እንደ ሀገር ሙሉ ስለማያደርግ በሌሎች አካባቢዎችም በተመሳሳይ መስራት ተገቢ እንደሆነም ነው የተናገሩት። ይህ ቦታ ብቻውን በቂ አይደለም። በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሐዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው ያ ሲሆን ህዝባችን የሚረካበት ሌብነት የሚጠፋበት ስራ የሚቀላጠፍበት ኢንቨስትመንት በፍጥነት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው መንግስት ባለፉት ጥቂት ዓመታት የኢትዮጵያን ኢኮኖሚ በዘላቂነት መሸከም የሚያስችል ስርዓት በመዘርጋት ውጤታማ ስራ ሰርቷል ብለዋል። የእነዚህ ስርዓት መዘርጋት ወዲያው ውጤታቸው ባይታይም እንኳን በሂደት ግን የዜጎችን እርካታ የሚያመጡ ችግሮችን የሚያቀሉ መሆናቸውንም አመላክቷል። ባለፉት ጥቂት ዓመታት ከሲስተም ጋር የሚያያዙ ዛሬውን ውጤታቸው የማይታይ በዘላቂነት ግን የኢትዮጵያን ኢኮኖሚ ለመሸከም የሚያስችላቸው ስራዎች ሰርተናል። ለምሳሌ የኳሊቲ ኢንፍራስትራክቸር ኤኒኮያ የሚባለው ተቋም በጣም ትልቅ አቅም ነው ለኢትዮጵያ። ከጥቂት ወራት በፊት ተመርቋል እዚሁ አካባቢ ነው ያሉ። ልክ እንደዚሁ ዛሬ ደግሞ መሶብ ተመርቋል። ይህ ትልቅ አቅም ነው። እያንዳንዱ ዜጋ ዛሬ የመሶብን ፋይዳ መገንዘብ ይቸገር ይሆናል። ነገር ግን መታወቂያ የቸገረው ቀን፣ ንግድ ፍቃድ የፈለገ ቀን፣ ፓስፖርት የፈለገ ቀን ሁሉንም ሰርቪስ በአንድ ታክሲ ሁሉንም ጉዳይ በአንድ መንገድ በአንድ ቀን ቀጠሮ ሰብሰብ ባለቦታ ቦታ ደስ እያላቸው በሚያገለግሉ ዜጎች መሰጠት ሲጀምርና ሲደርሰው ያኔ እርካታ ይፈጠራል። መሶብ የአንድ ማዕከል አገልግሎት በአንድ ጣራ ስር የተለያዩ የመንግስት አገልግሎቶችን በማጣመር ምርጥ የዲጂታል ቴክኖሎጂዎችን በመጠቀም የሚሰጥ አገልግሎት ነው። የአሰራር ስርዓቱ ዜጎች የተሟላ የዲጂታል አማራጮችን በመጠቀም በቀላሉ የተለያዩ የፌዴራል ተቋማትን አገልግሎት እንዲያገኙም ያስችላል። ይህን ማስፋፋትና የተገኘውን ውጤት በመለካት ይበልጥ ለመስራት በቀጣይ ትኩረት ይደረጋልም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል።